ህንጻችንን አጠፋሻሉ፣ አይደለ? ስማቸው እንዳይጠፋ በጎ ነገር በሰሩ በቃ፣ ህንጻ ሰርተው የጠበቁሽ የመሰል ስማችን ጠፋ ብሎ ያወራሉ እንዴ? ምንም እኮ የሚያመጡት ነገር የለም። ምንም የሚያመጡ አለሽበት፣ ይምጣ ይምጣ፣ ሰንን አውቀዋለሁ እኮ ያኩርምባት። እስኪ ይምጣና የሚያደርገኝ ን አየዋለሁ። ይምጣ እንዴ እኔን ምን ያደርገኛል ብለሽ ነው? ምንም እኮ የሚያመጡት ነገር የለም። ምንም የሚያመጡት እኮ ይምጣ ይምጣ እኮ ምንም የሚያደርጉኝ ነገር የለም። ሰዓዲ እዩ፣ እህቴ ላላህ ብለሽ እኔ ምንም የሚፈጠር ነገር የለም። እዩ፣ እሺ ቁጭ በይና እናውራ እያደርጉኛ ምን ያደርጉኛል እስኪ ምን ያደርጉኛል ንገሪኝ የሚያደርጉኝ ነገር አለንው ሳአሊ እነሱ ተበሳጭተዋል በቃ ውጭ ያሉ ሰዎች አዩት ቪዲዮውን ለምን ልጃችሁ ላይ እንደዚህ አይነት ነገር ታደርጋላቸው ብለው ሲነግሯቸው ስማችንን አጠፋሽ አሉ አይደለ ስማቸውን እንዳይጠፋ በጎ ነገር በሰሩ በ ህንፃ ሰርተው የጠበቁሽ መስል ስማችን ጠፋ ብሎ ያወራሉ። እንደ ምንም በአላህ እህቴ ልንገርሽ፣ እኔ ላይ ምንም አይነት ነገር አይመጣም። ምንም ነገር ይመጣባታል ብለሽ ፈርተሽ ከሆነ ምንም አይመጣም። ሀሰንን አውቀዋለሁ እኮ ወደ ሌላ ሀገር ሲሄድ መዲና እያለች እኔ ቤት ነበር የሚያርፈው። ይምጣ አስከነችረዋለሁኝ። ዝም ብለሽ አንቺ ብስጭትሽን ትተሽ ሰላም ሁኚ። ነይ ሸዋሮ ሰጂ እና ልብስሽን ቀይረሽ ቡናችን እንንጠል የመጣ ሰው ቢመጣ አንቺና አሳልፊ አልሰጥሽም፣ ሲጀመር ማለት ነው። አላህ ደግሞ ለአንቺ የሻተውን ነገር የተሻለ ነገር ሊሰጥሽ ነው። ይሄ ሁላ ነገር የሚመጣው ለማንም ስሰጭ ኑረሽ ቤተሰብ እንትን ያልሽ ወንድ ለወን ደጎረምሳ ነው ስሰጩ ይኖርሽ ይላል። እንዴ ስንት ዓመት ሙሉ ስገብር ይኑረሽ እድሜሽ ምንሽ ሲጀመር፣ አትስሚያቸው። እንኪ ሻርግቢና ውጭ ቡና እንጠጣ ፒዛ ሰራ ገቢ ኧረ እኔ እንጃ። እንደው ምን አይነት ጉድ ነው ያ ረቢ፣ ምን አይነት ጉድ ነው? አላህ አላህ! የላቸው ነው፣ ባለጌ ናቸው። ግን የሚገርሙ ናቸው። ዛሬ የሀገራችንን ምን ይመስለሽ አንዷ እንትን በዞረበት አልዞርም ማለችኝ። ቱና በዞረበት አልዞርም ማለች። አንዷ ደግሞ ምን አለችኝ? እኔ ደግሞ እንቁላል ሲደረግበት አልወድም ማለችኝ። ከዛ በኋላ የሁሉንም ሀሳብ ስሞላት ስተው ስተው አሁን ምን ቀራ? ቺዝና ስልሱ ቀረ። ስለሆነ አሁን አምባሻ በስልሱ ነው ማበላሸት ማለት ነው። አይ አሪፍ ነው፣ የሁሉንም ነገር ፍላጎት አሟልተሻል። አሁን እስኪ ቤቱ ትክክል ነው። ሁሉም በቤቱ የተመቸውን ነው የሚሰራው። ሳሳብ ይበታችኋል ሲያወጥ በጣም ነው

ያ ረቢ አላህ ማግኘትን መደፈፍን ለኛለ አድርገው ሀጅ የምናደርግበትን ሰደቃ የምንሰድቅበትን የትም የምንዳብስበትን የተራ በምናበላበትን ከአላህ ቤት ገንበር ያርገልን። ረ እናቶቻችንን እድሜያቸውን ያቆይልን፣ የሞቱትን ለጀነት፣ ያሉትን ለክብረት አላህ ያርግልን። አላ ቡና ስትላችሁ ዱዐ አታርጊ ብለውኛል። እኔ የቱ ቦታ ዱዐ አደርጋለሁ እኔ እና በቂ ተሰስራለን እኔ ስሄድም መንገድም ላይ ሰው ሳገኝ ዱአ ላደርግ እችላለሁ። ስበላም ላደርግ እችላለሁ። ስጠጣም ላደርግ እችላለሁ። እና እኔ ለዱአ ቦታ ልመርጥ። ለማንኛውም ሁሉም እንደተመቸው ማድረግ ይችላል። ስልክሽ ሜሴጅ እንደ ጉድ እየገባ ነው። ወንድምሽ ሳይሆን አይቀርም

ምን አረ በእጆሽ ግቢበት። እንደው አንቺዬ እንደው በጣም ፕሮሰስ ታበዛለሽ። ችግር ፕሮሰስ አታብዙ። ዱንያ ነው። ዘና ብላችሁ ኑሩ። እኔ በቃ ስሰራ ብታይ የሚያስተያየት ሲሰጡኝ ህግ ያበዙብኛል። እኔ ህግ አበድም። መኖር መኖር ነው የምንመጨናነቅ ነው የትም ብሽ ያረጆች ቢተሰብሽ ትላለች፣ ና ቤታችን ሆነን ነፃነታችንን አተንፈፉ። እዛው ተጨናንቆ የሚኖር ተጨናንቆ የሚኖር ዋ ምን ነው እቴ ሁለተኛውም አወል ነው የሽዬ እናት ማለት ነው። እናቴና አባት ቡና መተው እዚህ ፍርድ ቤት እንትን ነበራቸው መተው ከዛ ባህሪ ቡና ታፈላሽ በቀደም የመጣችበት በት ያስተዋወኩች ቡና ታፈላ እና ሁለተኛውም ላይ ቡና ታደርግበታለች ወፍራ ነው። ሶስተኛውም

ማሳለፍ የለም እና ያው የተሰጠሽ ነገር መግቢሽን መተሽ ወደ ስራሽ የለም። እንዳታስቢ እንሻአላህ። ተመልሰሽ ግን አሁን የመሄድ ሀሳብ የለሽም ነኝ። አሁን ላይ ምንም እያስብኩ አይደለም። እስኪ ትንሽ ልቆይ ው እዚህ አላህልሽ ምንም እንትን የሚል ነገር የለውም። አላህ ይተሻላለሁ መቼም የሆነ ነገር ይዞልሽ ነው ባሬን በሚወጣው ነገር አልፈት ነው፣ በምላሹ በተሻለ ነገር ተካውንጭን ይገባሉ እና የሆነ በላ ሲመጣብሽ፣ የሆነ ነገር ሲመጣብሽ በቃ አላህ የተሻለ ነገር አስቦልኝ አስቦልሽ ነው። ይሄ ትምህርት ስትማሪ ከአንድ ወደ ሁለት ከሁለት ወደ ሶስት ለማለት ፈተና አለው አይደለ? በመሐለ በቃ የሰውም ልጅ አላህ ከነበረው ደረጃ ሊያለቀው ሲፈልግ፣ ከፍ ሊያረገው ሲፈልግ ፊትና ያመጣበታል። ያንን ፊትና በሶብር የተወጣውን ሽልማቱን ይሰጠዋል ማለት ነው። ደረጃውን ከፍ ይላል። እና የሚፈተን ሰው በሙሉ ደረጃውን አላህ ከፍ ሊያደርግለት ስለሚፈልግ ነው። እኛ ታዲያ ያንን ፊትና በሶብር አልሐምዱሊላ በማለት ማለት መብሰክሰክ፣ ምናምን አላህ እልክ አይወድም። ማንን ትታገያለሽ? ምንም ቢመጣብሽ፣ ትታገየውም አላህን አይደለም። እረ ለምን ይሄ የሆነብኝ እኔ ያንተ ህልቅ አይደለሁም ወይ? እንዲ ብትብሰከሰኪ እየጨመረ ነው የሚሄደው። ግን አንዳንዴ ያልሞተ ሰው እድል አለው። ሞትስ ቢሆን ሞተሽስ ቢሆን ሁሉም ቀረ አይደል? ይሄውላ ዱንያ ላይ ያካበት ነው ባዶ ሆነና አይደል። መታመምስ ቢኖር በህክምና ሲያልቅ የለም ለምን ታየሽው? አይደል በቃ የሰው ልጅ አፍያ ከሆነ በህይወት እስካለ ድረስ የነገን ቀን ማየት የሚችል ሰው አልሐምዱሊላህ ነው ሁሉም ማለት ያለበት። ብዙ ነገር አጥቼ አይቼዋለሁኝ እኔ ወላሂ የሀቢብ መኪኖች በቁቡ ምክንያት ሰባት መቶና ስምንት መቶ ሺህ የሚሸጥ መኪና በሶስት በሶስት መቶ ሺህ ብር ነው የሸጥኩት ዕዳ ለመክፈል የእናቴን ቤት እንግዲህ አሁን ላይ ቢሆን አስራ ሁለት ሚሊዮን ብር ከዛ በላይ የሚሸጥ ቤት ነው አንድ ነጥብ ሁለት የሸጥኩት። ይሄ ያንን ቀን ለማለፍ የሆነ ነው። አሁን ላይ ያለህ ተሻለ ነገር ሰጠላየሽ እና ለኸይር ነው። አብሽሪ፣ አትሰክሰኪ እና እንትደ ወንድምሽም ደግሞ ምንም ቢል አትስም፣ አትጨናነቂ፣ አብሽሪ። ምስ በጣም አስቸጋሪ ናቸው። አብሽሪ እንዳይም እየደወለ ነው። እስኪ እንደው የሚለውን አንስቼ ነው የማወራው። እንደዚህ አይነት የሚል ከሆነ እና ምንም መጨናነቅ አያስፈልግም። እነሱ ለስማቸው ይጨነቃሉ፣ ታውቂያለሽ። እንትን ማለት ለስማቸው ከተጨነቁማለኝና ቅድ እንደየውረው ነበረሽን ነው ስም መጥፋት ማለት ምንድን ነው? ያላደረጋችሁትን ነገር አረጋችሁ። በቃ አለቀ፣ የጠፋው ነገር ጠፍቷል። ምንም እንደሌለኝ ተነግሮ ማለት ነው። ስለዚህ እኔ ደግሞ አጋጣሚ አንቺጋ እንትን አልኩኝ እንጂ እዚህ ለመውጣት ምናምን ብዬ አደለም። ቀየው ምክንያቱ እንጂ ስለነበረች መጠኑ ገባሻ ከዛ ውጭ እንጂ እኔ እንደዚህ እንትን በይልኝ ምናምን ብዬሽ ሳይሆን እስኪ ይሄ ለሁሉም ሰው መማሪያ ሊሆን ይችላል ብለሽ ነው እንትን ያማል የጀመርነው ከዛ ይሱ አንቻላል ስለነበረ እስኪ ካደግን ሞክረው

እሱ ንግግር አያውቅም። እኔ ከዚህም በፊት ሐሰንን አውቀዋለሁኝ መዲናም ጋር ሲናገር ግርፍጥ ነው እንጂ ለማንም ጎረምሳ ብለህ ተሼ ምናምን ይባላል እንደ ኖር እኮ ነው አይባልም እኮ። እኔ ሲጀመር እኔ አለም ያለኝ ነበርኩ ማለት ቤተሰቦቼ ጋር እያለኝ ከዛስ ከመጣሁ ይቅርፍ ብዬሽ መቀመጥ ነበር የምፈልገው። ከተሻለ አይደለም እንጂ እኔ ለማንም ምንም ለማለቀው ሰው ለማንም እያለቅ እኔ ሲጀመር እንኳን አይደለም እንደዚህ የሚባልም ሰው አይደለም። ሌላ ቁም ነገር ላልኮች ሰው ላመንኩ ሰው። ሲጀመር ያመንሽው ሰው ነው የሚከዳሽ። በጣም የራስሽ ሰው የሚያውቅሽ ጭራሽ እንትንም አትይው ሰው ጥሩ እነሱ ያሉትን ብሎ አንቺ ሊከፋሽ አይገባም። ተይው። አንዴ ትልቁ ያናግርሽ፣ አንዴ አጎቴ ያናግርሽ ይሄ በቃ ከዜሮ ተነስቶ ምን መሆን እንዳለብን እንደገና እያሰብኩ ነው። አይደለም አሁን እንደገና ደግሞ እንትን ማለት ነው እነሱ ሲጀመር ትሄዳለህ ብለው አስበው ነበር መሰለኝ፣ እና ይሄ ነው ብያቸው ስለሆነ የሚጠው እንትን ያሉት ማለት ነው። ይገባሽ። ስለዚህ የሚፈልጉት ያው እንደሄድ ነው። እና አሁን እዚህ ያለውን ነገር ምናምን አልፈለጉትም እነሱ መሰለኝ። በኋላ የሌላው ስም አይነሳም። አባትናት ወንድም ምናምን ብለሽ የምትታወሪ ነው። አድርግ ያው እሱ ነው እንትን ያለው ምናምን ስላልኩሽ፣ ያው ሰርግ ነበረ፣ አንዱ ምክንያት እንደ ምክንያት ያቀረቡልኝ እነሱ ብር ጠፍቷል ምናምን ያሉትና፣ በቃ አሁን ላይ ያሉት እህቶችን የማስተላለፍላቸው መልእክት አካውንታቸውን ከፍተው በራሳቸው ይሄድ። በቃ ሲመጡ ሁሉም ነገር ይደርሳል። ቤቱም ቦታውን፣ ሱቁም ቢያንስ ሱቅ እንኳን ከፍተው የሆነች ነገር እንኳን መንቀሳቀሽ አጡ። ምን የሁሉንም ነገር በቤተሰብ ስላደረኩት እኔ በፊትም ስለሆነ በዛው እየተላከ ስለነበረ ምንም የማቀው ነገር የለ። አንድ የመጣቸው ልብሶች ምናምን ነበሩ፣ እሱንም አምጣት አልፈለኩም። ገጠር ነው ያለው በቃ ያው ይጠቀሙበት ይሄ ልብሱ ሳይሆን ገንዘቡ ቤቱ ስንቱ ነገር እያለ እኔ አንድ ቢጃማ ሁለት ቢጃማ ነኝ እንትናልና ምንም እንትን የሚለኝ ነገር የለም የሚጠቅመኝ ነገር ስለሌለ የልብሱ ብቻ ነው የልብሱ እና በጣም አስቸጋሪ ነው ከባድ ነው ሁሉም ቢማሩበት ቢያስባሉ ይሄን ታሪክ እንደቃል ደፋ አይራስ ሲጀመር፣ የብዙ ሰው የብዙ ሰው እህቶች ታሪክ ነው። ግን ለምን እንደሆነ አላውቅም። ሰው አረብ ሀገር ሲሄድ መልሶ የሚዘነጋው ነገር አለ። ሁሉንም ማመን አንቺስ ቤተሰብ ነው። ለማያውቁት ሰው ሁላ አይደል እንደ የላኩ ገንዘባቸውን የሚያስበሉት፣ ለዩቱበሮች አይደል እንደ ገንዘብ የሚልኩት። የሆነ ነገር እንዲሆኑ ሲባል ስንት ነገር ያወጣሉ። እና ያ ደግሞ መስዋዕትነት ያስከፍልሻል ሀገር ስትመጪ አንቺን ዞር ብሎ እሚሄድ ሰው የለም ዞር ብሎ አልኩሽ እሚሄድ ሰው የለም እኮ ስለሆነ ሁሉም ሰው ነው ማለት ነው እኔ የሆነ ነገር ካየሁ በቃ ግን ላይ